ወሊድ መቆጣጠሪያ ጉዳዮች ላይ የተጠየቁ ጥያቄዎችን መልስ ለማግኘት እዚህ ክብር ዶክተር አበበች ጎበና መታሰቢያ ሆስፒታል ተገኝተናል። እዚህ ደግሞ የባለሙያ የሆኑትን ረዳት ፕሮፌሰር አልፍሬድ አብራርን አግኝተናል። ከወሊድ መቆጣጠሪያዎች ጋር ያሉትን ሀሳቦችና ግንዛቤ መሰጠት አለባቸው የሚባሉትን ጉዳዮች እናነሳለን። የቃለ መጠየቁ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናል። እኔም በጣም አመሰግናለሁ። ዶክተር አልፈሬድ አብራር እባላለሁ በአበበሽ ጎበና የእናቶች እና የህፃናት ሆስፒታል የማፀንና ጽንስ ስፔሻሊስት ሐኪምና ረዳት ፕሮፌሰር ነኝ በዛሬው እለት ስለ የእርግዝና መከላከያዎች ወይም የኮንትራሴፕቲቭ ሜቶዶች እና አማራጮች ስለምንነታቸው ስለ ጥቅማቸው እና የጎንዮሽ ጉዳታቸው በዚህ ቪዲዮ የምንነጋገር ይሆናል። በርዝ ኮንትሮል ማለት ወይም ደግሞ የእርግዝና መከላከያ የሚባሉት ምንድን ናቸው የሚለውን በርዝ ኮንትሮል ወይም ኮንትራሴፕቲቭ ሜተድስ የምንላቸው በህክምና አጠራር የእርግዝና እንዳይፈጠር የሚከላከሉ ዘዴዎች ናቸው። በአጠቃላይ መድኃኒቶች ሊሆኑ ይችላሉ። ሌሎችም ከመድኃኒት ውጭ የምንጠቀማቸው እርግዝና እንዳይፈጠር ፈርቲላይዜሽን እንዳይካሄድ የሚከላከሉ የእርግዝና መከላከያ ወይም እርግዝና እንዳይፈጠር የሚከለክሉ አይነት ዘዴዎች ናቸው ማለት ነው። የእርግዝና መከላከያ ብዙ አይነቶች ናቸው። እንደ አጠቃቀማቸው፣ እንደ ውጤታማነታቸው፣ እንደሚኖራቸው ውስጣቸው እንደሚኖረው ንጥረ ነገር የተለያዩ አይነት የእርግዝና መከላከያ አማራጮች አሉ። እነዚህ የእርግዝና አማራጮች በጥቅሉ ስናያቸው ለአጭር ጊዜ የሚያገለግሉ የእርግዝና መከላከያ አማራጮች አሉ። ለምሳሌ ፒልሶች የሚዋጡን ክብሎች ሊሆኑ ይችላሉ፣ መርፌ ሊሆን ይችላል። እነዚህ በአጭር ጊዜ ውስጥ ለአጭር ጊዜ አገልግሎት የሚውሉ አገልግሎታቸውን ካቋረጥን በኋላ ወደ ኖርማል ወይም ወደ ሌላው ጊዜ ወይም እርግዝና የመከላከል አቅማቸው የሚያበቃ በአጭር ጊዜ የሚሆኑ አሉ። ከዚህ በተጨማሪ ለረዥም ጊዜ የሚያገለግሉ አገልግሎታቸው ለረዥም ጊዜ ማገልገል የሚችሉ አሉ። አመታት ከሶስት ዓመት፣ አምስት ዓመት እስከ አስር ዓመት የሚያገለግሉ የእርግዝና መከላከያ አማራጮች አሉ። ይህ ከአገልግሎት ዘመናቸው አንፃር ሲሆን፣ ሌላው ከኢፌክቲቭነሳቸው ወይም የእርግዝና መከላከል አቅማቸው አንጻር የእርግዝና መከላከያዎች በጣም አነስተኛ የመከላከል አቅም ያላቸው ወይም ፌል የማድረግ አቅማቸው ከፍተኛ የሆኑ የእርግዝና መከላከያ አማራጮች አሉ። ከዚህ አንጻር በአራት አይነት ደረጃዎች ልናያቸው እንችላለን። ሌሎች ሞደርን ኮንትራሴፕቲቭ የምንላቸው አሉ። ለምሳሌ ከሆርሞን ጋር የተያያዙ ሌሎችም ፕሮሲጀሮች አሉ በህክምና የሚሰጡ አንዳንዶች ደግሞ በተለምዶ የምንጠቀማቸው የእርግዝና መከላከያ አማራጮች የምንላቸው አሉ። በተለምዶ ሰዎች ሊጠቀሟቸው የሚችሉ በህክምና መድኃኒት በመስጠት ወይም ደግሞ ፕሮሲጀሮችን በመስራት ሳይሆን ሰዎች በተለምዶ የሚጠቀሟቸው ትራዲሽናል የእርግዝና መከላከያ አማራጮች አሉ። ከዚህ ለምሳሌ ጡት በማጥባት እርግዝናን መከላከል የሚጠቀሙ ሊሆኑ ይችላሉ። የእርግዝና የሚፈጠርባቸው ጊዜዎችን ለይቶ እነሱን በመለየት እና በማወቅ በእነዚህ ጊዜያት ግንኙነትን ባለማድረግ እርግዝና መከላከልን ሊጠቀሙ ይችላሉ። ከዚህ አንጻር በብዙ አይነት መልኩ የእርግዝና መከላከያዎችን ልናያቸው እንችላለን ማለት ነው። እንግዲህ የወሊድ መቆጣጠሪያዎች ምንድን ናቸው የሚለውን ነገር አይተናል። እንግዲህ በቀጣይ ደግሞ ምን ምን አይነት ናቸው፣ በምን መልኩ ይሰጣሉ የሚለውን ደግሞ የእርግዝና መከላከያ ብዙ አይነቶች አሉ። ከዚህ ቀደም እንዳስረዳሁት ብዙ አማራጮች አሉ። በህክምና አገልግሎት ከሚሰጥባቸው በብዛት በኛ ሀገር የእርግዝና መከላከያ የምንጠቀማቸው በ2019 የኢትዮጵያን ዲሞግራፊክ ኤን ሄልት ሰርቬይ ላይ በተቀመጠው መሰረት በብዛት በሀገራችን አገልግሎት ላይ የሚውለውና ብዙ ሴቶች የሚጠቀሟቸው የእርግዝና መከላከያ አማራጭ ኢንጀክሽን ወይም በመርፌ የሚሰጥ የእርግዝና መከላከያ አማራጭ ነው። ሌሎች ከዛ በተጨማሪ ፒልስ አለ፣ የሚዋጡ እንክብሎች አሉ፣ የእርግዝና መከላከያ አማራጮች። እንዲሁም ኢምፕላንት የምንለው ከክንድ ስር የሚቀመጥ የእርግዝና መከላከያ አማራጭ አለ። ሌሎች ደግሞ በማጸን የሚደረግ ሉፕ ወይም ኢንትራዩትራይን ዲቫይስ አይዩዲ ወይም ሉፕ በተለምዶ የሚባለው ይህ የእርግዝና መከላከያ አማራጮች ይኖራሉ ማለት ነው። እነዚህ በብዛት በሀገራችን አገልግሎት ላይ እንደሚውሉ በ2019 የወጣው የኢትዮጵያ ዲሞግራፊካል ሰርቬይ ያሳያል ማለት ነው። ብዙ ሴቶች የሚያነሷቸው ሀሳቦች አሉ። በተለይ ደግሞ ያለመስማማት ችግሮች አሉ፣ የፔሪድ ማዛባት የፔሪድ ማስቀረት እንደዚሁም ደግሞ እርግዝናን ራሱ በራሱ ማዛባት ያሉ ችግሮች ይነሳሉ። እነዚህ እነዚህ ችግሮች በቅድሚያ መከላከያውን ከመውሰድ በፊት የሚመከሩ ወይም ደግሞ ተመርምረው የሚሰጡ አይነት የሉም? ወይስ ይህ ችግር ከምን ይመጣል? የእርግዝና መከላከያ ችግሮችን ከማውራታችን በፊት ምናልባት የእርግዝና መከላከያዎች በጣም አስፈላጊ የሆኑ ነገሮች ናቸው። ለአንድ ሀገር በጣም በጤና ላይ ከሚሰጡ አገልግሎቶች ውስጥ በጣም ወሳኝ ከሚባሉ አገልግሎቶች ውስጥ የእርግዝና መከላከያን መጠቀም ነው። የእርግዝና መከላከያን መጠቀም ብዙ ጥቅሞች አሉት። ምክንያቱም ጥንዶች እርግዝና የሚፈጠርበትን ጊዜ መወሰን በተለያዩ ነገሮች ራሳቸውን ማዘጋጀት ሲኖርባቸው እርግዝና መከላከያዎችን ሊጠቀሙ ይችላሉ። አንዳንዴ ደግሞ ከጤና እክሎች አንጻር እናቶች የእርግዝናቸውን እርግዝና የሚፈጠርበትን ጊዜ እንዲህ ወስነው ወይም አስበውና ተዘጋጅተው እርግዝና መፈጠር ሊኖርበት ይችላል። ጥንዶች በሚፈልጉበት ጊዜ በእርግዝናዎች መካከል ያለውን ስፔስ እንዲወስኑ ሊያስችላቸው ይችላል እና ከዚህ አንጻር እንደ ሪፕሮዳክቲቭ ራይት ወይም ደግሞ የስነ ተዋልዶ መብት ተደርጎ የሚታሰብ እና ለሪፕሮዳክቲቭ ሄልዝ በጣም አስፈላጊ የሆነ ኢንተርቬንሽን ነው። ከዚህ አንጻር እርግዝና መከላከያ መጠቀም እንደ አስፈላጊነቱ እና እንደ ጥንዶች ፍላጎት የሚመከርና አስፈላጊ የሆነ ነገር ነው። ነገር ግን አንዳንዴ ከእርግዝና መከላከያዎችን በምንጠቀምበት ሰዓት ወይም የተለያዩ የእርግዝና መከላከያ አማራጮች ጥቅም እንዳላቸው ሁሉ የጎንዮሽ ጉዳቶች ሊኖሯቸው ይችላል። ማንኛውም ሴቶች እርግዝና መከላከያ ለመጠቀም በሚያስቡበት ጊዜ እነዚህን የጎንዮሽ ጉዳቶች መረዳት ማወቅ ያስፈልጋቸዋል። በማንኛውም የጤና ተቋማት ላይ የወሊድ መከላከያ አማራጮችን በሚፈልጉበት ሰዓት እነዚህ የጎንዮሽ ጉዳቶችን አውቀው እንዲወስኑ ውሳኔውን ለታካሚዎች ወይም ለክላየንቶች እድሉ ይሰጣል ማለት ነው። የመከላከያ አማራጮችን እንዲመርጡ። ብዙ ሴቶች የችግር ያሳስባቸዋል። በአንተ ከስራ አኳያ የሚገጥሙ ችግሮች በዚህ አይነት ውስጥ ምን አይነት ችግሮች አሉ? ሴቶችስ በምን አይነት ሁኔታ ተቸግረው ይመጣሉ? በዚህ ጉዳይ ነው። ከወሊድ መከላከያ ጋር የሚከሰቱ የጎንዮሽ ጉዳቶች ለሁሉም ተመሳሳይ አይደለም። አንዳንዶች መከላከያዎች ጋር የሚከሰት የጎንዮሽ ጉዳት ምንም የማያጋጥማቸው ይኖራሉ። የተወሰኑ ደግሞ ተገልጋዮች የጎንዮሽ ጉዳቶች ሊያጋጥሟቸው ይችላል። በብዛት የሚታዩት ከሆርሞን ያላቸው ወይም ደግሞ በውስጣቸው ንጥረ ነገር የያዙ ኤስትሮጅን እና ፕሮጀስትሮን ንጥረ ነገሮችን የያዙ የእርግዝና መከላከያ አማራጮችን የሚጠቀሙ ተገልጋዮች በብዛት ከእሱ ጋር ተያይዞ የጎንዮሽ ጉዳቶች ሊያጋጥማቸው ይችላል። በብዛት የወር አበባ ከመዛባት ጋር ተያይዞ የሚመጣ ችግር ሊኖር ይችላል። አንዳንድ ጊዜ ከኢምፕላንት የምንለው በክንድ ስር የሚቀበረው የእርግዝና መከላከያ ጋር ተያይዞ የሚከሰት የክብደት መጠን መጨመር ሊከሰት ይችላል። አንዳንዴ ደግሞ የባህሪ ለውጦች፣ አልፎ አልፎ የሚመጡ የራስ ምታቶች፣ አልፎ አልፎ የምናገኛቸው የጎንዮሽ ጉዳቶች ናቸው ማለት ነው። ቆንጆ ሀሳብ ነው። ያነሳ ናቸው። ብዙ ሴቶች የእርግዝና መከላከያዎችን ይፈራሉ። በተለይ ቀደም ብላ ያነሳቸው በማህፀን የሚቀመጠው በክንድ ስር የሚቀመጠው ሞር ጥሩ አማራጭ ሊሆን ይችላል ወይ? በተለይ ደግሞ ታብሌቱ በእንክብል መልስ የሚወሰደው ምን አይነት አማራጭ አለው? እሱ የተሻለ መሆን አይችልም ወይ? የመርሳት ነገር ስላለው ነው ወይስ እሱ ላይ ጥገኛ መሆን ስለማይቻል ነው? ታብሌቶች ብዙ አይነት አሉ። የእርግዝና መከላከያ እንክብሎች የምንላቸው እንደ ውስጣቸው ባለው የንጥረ ነገር አይነት ብዙ አይነት አሉ አማራጮች። በብዛት ግን ለእርግዝና መከላከያነት የምንጠቀመው ኮምባይንድ ኦራል ኮንትራሴፕቲቭ ወይም ፒልስ የምንለው በተለምዶ ይህ፣ ውስጡ ኤስትሮጅን እና ፕሮጀስትሮን የሚባሉ ንጥረ ነገሮች አሉት። በዚህ ይሄ ኮንትራሴፕቲቭ ለአጠቃቀም ቀላል መሆኑ ነው ለአብዛኛዎች እንዲመርጡት የሚያደርጋቸው። ለአጠቃቀም ከመቅለሉ አንጻር እና በቀላሉ ከመገኘቱ አንጻር እንዲሁም ፕሮቫይደር የማያስፈልገው ወይም የጤና ባለሙያ እንዲሰጠው የማይጠበቅና ተገልጋዮች በራሳቸው በፈለጉ ሰዓት ሊጠቀሙት የሚችሉ በመሆኑ ይህንን የእርግዝና መከላከያ አማራጭ ቀለል ያለ እንዲሆን ያደርገዋል። ከሳይድ ኢፌክት አንጻርም ከጎንዮሽ ጉዳቶች አንጻርም ይህ ኮንትራሴፕቲቭ ፒልስ የምንለው ብዙ ከባድ የሆኑ የጎንዮሽ ጉዳቶች የሉትም። በብዛት ጊዜያዊ የሆኑ እና ከጊዜ ወዲህ ከጥቂት ጊዜያት ወዲህ የሚለወጡ ወይም የሚጠፉ የሆኑ የጎንዮሽ ጉዳቶች ነው በብዛት የሚኖረው። ከዚህ አንጻር ብዙ ተገልጋዮች ሊመርጡት ይችላሉ። ነገር ግን ከኢፌክቲቭነስ ወይም ደግሞ ካለው እርግዝናን ከመከላከል አቅም አንጻር ስናየው ከሌሎቹ አነስ ያለ ነው። ከዚህ ጋር አያይዤ ዶክተር ማነሳልህ ሀሳብ ብዙ ሴቶች እንደ እርግዝና መከላከያ አድርገው በቋሚነት የሚወስዱ ሴቶች አሉ። ለምሳሌ ይመስለኛል ፖስትፔል የሚባለው ወድ ማለት ወይ ከግንኙነት በኋላ ድንገተኛ እርግዝና እንዳይከሰት የሚሰጥ ወይም ደግሞ መወሰድ ያለበት ነው። እንግዲህ አላማው የፖስት ፒል ያልተፈለገ አጋጣሚ የሆነ ችግር በሚኖር ጊዜ እና ድንገተኛ የሆነ ግንኙነት ሲኖር ለመከላከል የሚረዳ አይነት ነው አንዳንድ ሴቶች ግን በቋሚነት የሚወስዱት አሉ እና ያ ችግር ምንድን ነው የሚያመጣው ችግር ይህንንስ በቋሚነት መውሰድ ይቻላል የሚለውን ነገር እስቲ አንድ ላይ ጠቅላላ አድርገህ ፖስት ፒል ያው ድንገተኛ ወይም በኢመርጀንሲ የኮንትራሴፕቲቭ አማራጭ በኢመርጀንሲ ወይም በድንገተኛ ሁኔታ የምንጠቀመው በቋሚነት ለእርግዝና መከላከያ መዋል የሌለበት የእርግዝና መከላከያ አማራጭ ነው እንደ አማራጭ እርግዝና መከላከያ አማራጭ ልንጠቀመው ይችላል በድንገተኛ ሁኔታዎች ላይ ነገር ግን ለረዥም ጊዜ ወይም በተደጋጋሚ የፖስት ፒልን መጠቀም የራሱን የቻሉ የጎንዮሽ ጉዳቶች እንዳሉት ብዙ ጥናቶች ያሳያሉ ከነዚህ መካከል አንደኛው በብዛት የሚጠቀሰው ከዚህ ጋር ተያይዞ ከማዕፀን ውጭ የሚከሰት እርግዝና ሊሆን ይችላል። እንዲሁም ፌል የማድረግ ቻንስም ሊኖረው ይችላል። በትክክል በአግባቡ ካልተጠቀሙት ፌል የማድረግ ቻንስም ይኖረዋል እና በውስጡ የሚኖረው የሆርሞን መጠን ከፍተኛ ስለሆነ ከሱ ጋር ተያይዞ የሚኖሩ የሆርሞን ሳይድ ኢፌክቶችም ይኖራሉ። እንግዲህ ቆንጆ መረጃ ነው ያገኛችሁት ተመልካቾቻችን፣ በተለይ ደግሞ ሴቶቻችን ከዚህ ጋር በተያያዘ ጥሩ መረጃ እንዳገኛችሁ እንገምታለን። ብዙ ሴቶች በዚህ ችግር ሀሳብ እንደሚገባቸው ከሚደርሱን መረጃዎች እንረዳለን እና የጎንዮሽ ጉዳት ይኖረባቸው የሚያጋጥማቸው ችግር ሲኖር ምን አይነት ሂደቶች መከተል አለባቸው? ሴቶችስ የትኛውን አይነት ችግር እንዳያመጣባቸው መምራት ይገባቸዋል የሚለውን ነገር ስ ወደ መጨረሻው ደረጃ እየመጣን ስለሆነ እሱን ስ የእርግዝና መከላከያ አማራጮች ያው የጎንዮሽ ጉዳቶች ሲኖሩ በባለሙያ በሚነገረው መሰረት እንደ መጠናቸው እና እንደ ጎንዮሽ ጉዳቶቹ ሁኔታ እነዛን ጎንዮሽ ጉዳቶች በቀላሉ ያን ያክል ከፍተኛ ጉዳት የማያመጡ ከሆነ ምንም ተጨማሪ ሕክምና ሳይፈልጉ በጊዜ ሂደት የሚስተካከሉ አሉ። ጊዜያዊ የሆኑ የጎንዮሽ ጉዳቶች የምንላቸው አሉ። በአብዛኛው ከዛ ጋር ተያይዞ ነው የሚሆኑት ማለት ነው። ግን በጊዜ ሂደት በተለይ ከሶስት እስከ ስድስት ወር ባሉት አብዛኞቹ ከኮንትራሴፕቲቭ ጋር የተያያዙ ወይም ከእርግዝና መከላከያ አማራጮች ጋር የተያያዙ የጎንዮሽ ጉዳቶች ከሶስት እስከ ስድስት ወር በኋላ እየተስተካከሉ የሚመጡ ይሆናሉ። አንዳንዶች ግን በዘለቄታ ሁኔታ የሚሆኑ ከሆነ ከስድስት ወር በላይ የሚቆዩ ከሆነ እና ከዛም በፊት ሆኖ ከበድ ያሉ የጎንዮሽ ጉዳቶች ተብለው የሚታሰቡ ከሆነ እነዛ ትሪት የሚደረጉበት ሁኔታ ሊኖር ይችላል። በተለያዩ የህክምና አማራጮች ሊታከሙ ይችላሉ። አንዳንዴም ደግሞ እነዚህ የእርግዝና መከላከያ አማራጮች እንዲወገዱ ወይም እንዲቀየሩ ልናደርግ እንችላለን። አንዳንዴም ማለት ነው። ዶክተር እንግዲህ የእስካሁን ድረስ እንግዲህ የሰጠኸን ማብራሪያ በጣም ቆንጆና ነው ሰፊ ነው። ጥያቄዎቹም በብዛት ተመልሰዋል። ዶክተር አልፍሬድ እንግዲህ በክብርት ዶክተር አበበች ጎበና መታሰቢያ ሆስፒታል የማህጸንና ጽንስ ረዳት ፕሮፌሰር ናቸው። ከዚህ ጋር በተያያዘ ቆንጆ ማብራሪያ ሰጥተውናል ብለን እናስባለን። በተለይ ደግሞ ከወሊድ መቆጣጠሪያዎች ጋር ብዙ ሴቶች ከሚያሳስባቸው ጋር በተያያዘ የሰጠው ማብራሪያ እጅግ ቆንጆ ነው። በመጨረሻ ስ በዚህ ጉዳይ ላይ የገጠመ ማስተላለፍ የምትፈልገው ጠቅልላ አድርጋ የምትገልጸው ነገር ካለ የመጨረሻ አድላድ ሉሰድ የእርግዝና መከላከያ አማራጮችን እንደ ፍላጎቷ አንዲት ሴት ልትጠቀማቸው ትችላለች እና እነዚህ ብዙ አይነት አማራጮች እንዳሉ ተገልጋዮች ማወቅ ይኖርባቸዋል። ለአንደኛው የተሳካ ማለት ለአንዳንዶች ጋር የሚኖሩ የሆኑ የጎንዮሽ ጉዳቶች ሊኖሩ ይችላሉ፣ ሌሎች ላይ ማናያቸው ሊሆኑ ስለሚችሉ ለእያንዳንዱ ሰው የተለያየ አይነት የአቀባበል ሁኔታ ነው የሚኖረው እና ሁሉም ሰው ሌሎቹን ብቻ ወይም ከሌሎች ብቻ በሚወስደው ከሌሎች ተገልጋዮች ብቻ በሚወስዱት መረጃ የወሊድ መከላከያ አማራጮችን በጥቅሉ መፍራት ላያስፈልግ ይችላል። እንደ አስፈላጊነቱ፣ እንደ ፍላጎቷ አንዲት እናት አንዲት ሴት ልትጠቀማቸው ይችላሉ እና በዛ መሰረት ከባለሙያዎች ጋር በመመካከር የወሊድ መከላከያ አማራጮችን እንደ ፍላጎቷ እንድትጠቀም ነው መክረው ማለት። በጣም አመሰግናለሁ። በክብርት ዶክተር አበበች ጎበና መታሰቢያ ሆስፒታል የማህጸንና ፅንስ ስፔሻሊስት ፕሮፌሰር ዶክተር አልፍሬድ አውራር ጋር የነበረን ቆይታ በዚህ ይጠናቀቃል። በዚሁ ጉዳይ ላይ እንግዲህ ሀሳብ የነበራችሁ ወይም ደግሞ ተጠይቁን የነበራችሁ ተጠያቂዎቻችን ወይም ተመልካቾቻችን በቂ ግንዛቤ እና መልስ እንዳገኛችሁ ገምታለሁ። ሳምንት ደግሞ በሌሎች ፕሮግራሞች ደግሞ የምንገናኝ ነው የሚሆነው። ለዛሬው እንግዲህ በዚሁ አመሰግናለሁ። በዚሁ የማጠናቀቅ ነው የሚሆነው። አመሰግናለሁ። ደግሞ እሺ፣ አመሰግናለሁ።